በልልታ በጭብጨባ ደግሞ በደንብ ከለባችሁ። ላንተ ይሄ ይገባል። በእኛ ልትከብር ይገባል። በዚህ ማለዳ ልትመሰገን ይገባል። እንወዳሃለን፣ እናመሰግንሃለን። ዛሬ የሚያሳርፍ ጊዜ ስለምትሰጠን እናመሰግንሃለን። በዚህ መካከል ስለምትጎበኛት ነፍስ አመሰግነሃል። ስለምትፈታት ነፍስ አመሰግነሃል። ተአምራ ስለምታረግላት ነፍስ አመሰግነሃል። አዲስ ነገር ስለምታረግ አመሰግነሃል። ዝገትሽን በጣም አነጻለሁ፣ ቆርቆሮነትሽን አስወግዳለሁ እንደ ተባለ ነገር ያረጀባቸው ሰዎች ስለሚቀየር አመሰግነሃል። በኪ ቶሮ ሳባ ለፋጋ በታንባሽ እጃችሁን ገፋርጉ ዳሊጋሱ ተራባጋ ማንታ ጄኒካ ቦራባስ ከሰለቻቸው ነገር የሚወጡ ሰዎች ስላሉ አመሰግናል። ከደከማቸው ነገር የሚወጡ ሰዎች ስላሉ አመሰግናል። መታሰብ የሚሆኑላቸው ሰዎች ስለሆኑ ስላሉ አመሰግናል። እጅ ያለ መከልከል ይመላለስ፣ ይዳሰን፣ ይቀባን፣ ይፍታን፣ ይለውጠን፣ ይንካን፣ ይታወቀን፣ ቤቱን ይሙላው። እጅ ቤቱን ይሙላው። ማንም ሳይነካ አይውጣ፣ ሳይረሰር አይውጣ፣ ሳይለወጥ አይውጣ።

ተመስገን፣ ተመስገን፣ ተመስገን ምን ላለ ምስጋና ለሱ ሰጣለ። ምን ላለ ምን ላለ አመስግናለ። ምን ላለ ምስጋና

በክብር አገኛቸው። በልዩነት አገኛቸው። የዘመናት ቋጠሮ ይፈታ፣ ዛሬ ማለዳ ይፈታ፣ ዛሬ ማለዳ ይፈታ፣ ዛሬ ማለዳ አላራምድ ያላቸው ይሰበር። ክፍለ ቤታቸው እንወዳሃለን በምትወደው ልጅ በኢየሱስ አሜን። ጌታ ይባርክ። ደስ ይሉ መንፈሳል። በድጋሚ ሰላም ናችሁ ወይ? መንፈስ ቅዱስ መገኘት የተሰማው ብቻ እጁን ያሳየኛል። ክብሩን ለጌታ ይሰጣል። አሜን። ክብር ለኢየሱስ። አያችሁ በስሜ አንድም ሁለትም ሆናችሁ በተሰበሰባችሁበት እኔ ይገኛለሁ ያለው አለም እኔ ተሰምቶኛል። አለ ጌታ ይባል። ለአንድ ሰው መልእክት ይዤ እመጥቻለሁ። ባይ ዘ ወይ፣ ጌታ ኢየሱስ ወደ ሰማርያ ለአንድ ነፍስ ነው የሄደው። አሜን ነው አሌ። ለአንድ ነፍስ እኮ ነው ወደ ሰማርያ ሄደው። እዚህ ጋር ደግሞ ብዙ ሰው ይታየኛል። አሜን። ዛሬ እናንተ መልእክት ይዤ እመጥ ይቀበሉ አለንም አሜን። ብላችሁ መቀበል የእናንተ ፋንታ ነው። መጽሐፍ ሲናገር የልብ መዘጋጀት ከሰው ነው፣ የምላስ መልስ ከእግዚአብሔር ነው ይላል። በተዘጋጃችሁት መጠን ነው እግዚአብሔር የሚሰራው። ባላ ዳሃራ ባስ እግዚአብሔር ስለ ኪዳኑ ያስብሃል በሚል ጥቂት ይናገራል። አሜን ነው ወይ? ኪዳን አለ ወይ በሉት። ጎናችሁ ያለውን አሜን ነው ወይ? መታሰብ ይሆንልሃል በሉት። የሚገርሙ አሰባት እና አሰበው በጣም ባይብል ላይ ካሉ ቃሎች ከሚገርሙኝ ናቸው። ሳራን አሰባት ይላል እንደ ተናገረው አሰባት ይላል። ዛሬ ማለዳ መታሰብ ይሆንለት ሰው አለ። መታሰብ ይሆንለት ሰው አለ። ንካው ነው ተታሰባል ብለው ባላባቃ ኦ ሰማይ የሚያስበው ሰው አለ ዛሬ መልኮት የሚያስበው ሰው አለ ዛሬ የተነገረው የሚፈጸምለት ሰው አለ ዛሬ ጥሶ የሚሄድ ሰው አለ ዛሬ በኢየሱስ ስም ይሁንላችሁ። መታሰብ ይሁንላችሁ በኢየሱስ መታሰብ የሚለው ቋንቋ ሰዎች ሰውን ሊያስቡ ይችላሉ እኔ የምናገረው አምላክ እግዚአብሔር ሰውን ስለማሰቡ ነው እንዴት ነው አንዳንድ ሰው ትታሰባለህ ብትሉት ወይ ታስብ ያለው ሌላችሁ ይችላል እኔ እያልኩ ያለሁት ያንኛውን መታሰብ አይደለም እውነት ነው በልጁ በኢየሱስ በኩል ታስበናል አሜን ዳግም ለመወለድ ድል ተሰጥቶናል ለመዳን ድል ተሰጥቶናል የጸብ ግድግዳው ፈርሷል ጨለማ ተሸንፏል አሜን ነው ወይ ጌታ ያላደረገልን ነገር የለም። የጌታ መሰጠት እኛን መዳን ኖርላ እስኪ መዳን ኖርላል። አልበሉት ጎናችሁ እሱኛው መታሰብ አይደለም። እኔ እየተናገርኩ ያለሁት በዚህ ምድር ላይ ስትኖሩ እግዚአብሔር የተናገራችሁ ኪዳን ያለ ሰዎች እጃችሁን ያሳዩ። እሱን ነው የተናገርኩት። መታሰብ ይሆናል በኢየሱስ መታሰብ ይሆናል በኢየሱስ መታሰብ ይሆናል በኢየሱስ። ጌታ ቢረዳኝ ጥቂት ነው ተናግሬ መግባት ማስበው ጌታ ደግሞ ይረዳኛል አሜን ነው ወይ መታሰብ መታሰብ ሲባል መረሳት ተቃራኒው ነው አንዳንድ ሰዎች ተረሳው የሚሉ ሰዎች አሉ በሕይወት ዘመናችሁ ሰዎች የረሷችሁ ሰዎች ልትኖሩ ትችላላችሁ ዘመድ ቤተሰብ የረሳችሁ ሰዎች ልትኖሩ ትችላላችሁ የማይረሳ የማይጥል አስታውሷቸዋል ዛሬ ነገራችሁን አስታውሶታል አሜን ነው ወይ እንዲህ በሉት ጎናችሁ ያለው ሰው እንኳን ቢረሳ በሉት ወዳጅ ቢረሳ ጓደኛ ቢረሳ ዘመድ ቢረሳ የማይረሳ ካንተ ጋር ነው በሉት። ክብር ለእግዚአብሔር ይሁን። በአንደኛ ሳሙኤል ምዕራፍ ዘጠኝ ከቁጥር አንድ ጀምሮ ሁላችን የምናውቀው ቃል አለ። ክብር ለኢየሱስ ይሁን። በኢየሱስ ክርስቶስም አነባዋለሁ። ዳዊትም ስለ ዮናታን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው አልቀርቶአልን አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሡም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለ። ንጉሡም የእግዚአብሔርን ቸርነት አድርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አንድ ሰው ዛሬ ይታሰባል። ወይ አቃራባ ሸታና ማንዶ ከባላ አንድ ሰው ዛሬ ይታሰባል። ዱዱ በኢየሱስም የመታሰብ ማለዳ ይሁንላችሁ። ዛሬ አንድ ነው አይደል? አንድ በዚህ በአንድ ጋላሃቶ ባረባ ወሩን ሁለት ወሩን የታገላችሁ ነገር ሁሉ የሚለቃችሁ ሰዎች አላችሁ። ፋይናንሳችሁን የሚለቅ ሰዎች አላችሁ። ስራችሁን የሚለቅ ሰዎች አላችሁ። በኢየሱስ ስም ተናገር። አሜን ነው። እንግዲህ ዳዊት ከዮናታን ጋር ኪዳን እንደነበረው ሁላችሁ የምታውቁት ጉዳይ ነው። ሊያስበው ኪዳን እንደነበረው ሜንፌቦስቴ ደግሞ የዮናታን ልጅ ነው። ነገር ግን የኪዳን ቤተሰብ ነው። በኪዳን የታሰበ ቤተሰብ ሆኖ ግን የተቀመጠበት ቦታ ማይመች ነው። እንዲህ ብሎ ዳዊት ንጉስ ዳዊት ይጠይቃል። ቸርነት አደርግለት ዘንድ ከሳኦል ቤት የቀረሰው አንድ አለን አንድ ሰው አለን አለ አንድ ሰው አማቱ አንድ ሰው ነው የምፈልገው አለን አዎ አሉት። እሱም ማን ይባላል? ሜን ፌቦስቴ ይባላል። በጣም የሚገርመው ያለበት ቦታ የማይመች ነው፣ የሚበላው የማይመች ነው፣ ከኪዳን ውጭ የሚኖር ነው። ዛሬ እንዲህ ነው የምናገረው እጃቸውን ገፋው። ሜይ ቢ የምታልፉበት መንገድ እንደተነገራችሁ ያልሆነ ሰዎች የሚነገራችሁ ሌላ የምታልፊ ሌላ የምታልፈው ሌላ የሆኑ ሰዎች ዛሬ ወደ ስፍራችሁ መግባት ይሆንላችሁ። እግዚአብሔር ያየልህን ላይፍ መኖር ትጀምራለህ። እግዚአብሔር ያየልሽን ላይፍ መኖር ትጀምር ያለ በኢየሱስ ስም ተናገርኩ። አሜን ነው። አያችሁ፣ እግዚአብሔር የሚናገረው ሌላ የሚኖረው ሌላ የሆነ ሰው አለ። አንዳንድ ሰው ይሄ ሰው ኪዳን ያለው ነው፣ ንብረት ያለው ነው፣ ያለው ነገር የተሰወረበት ነው። በጣም የሚደንቀው በፍርሃት የጠዋጠ ሰው ነው። የተቀመጠበት ስፍራ የማይመች ነው፣ ጓደኞች የሸሹት ነው፣ ወዳጅ የሌለው ነው። ለምን ወዳጅ ጓደኛ የሚበዛው በታሰበን ጊዜ ነው፣ በተመቸን ጊዜ ነው። ሰው የተሳካለትን ነው የሚፈልገው ስለዚህ የታሰበን ሰው ነው የሚፈልገው ሰው ጓደኛ እንኳን ማድረግ የሚፈልገው የሆነ ነገር ያለውን ሰው ነው፣ የሌለውን ሰው አይፈልግም። የተመቸውን ሰው ነው። እኔ በደንብ አቃለውኝ። በደንብ ነገሮች ምቹ በሆኑ ቁጥር ማንም ይፈልገኛል። ነገሮች ግን ዝግ ሲሆኑ ሲጨልሙ ግን ማንም የሜምፊቦስቴ እንደዚህ ነው። መታሰብ ክልል ከመታሰብ ክልል ወጥቶ ነበር። መታሰብ ክልል ውስጥ የለም። በረከት ክልል ውስጥ የለም። ጭንቀት ክልል ውስጥ፣ ፍርሃት ክልል ውስጥ ነው ያለው። እጃችሁን ከፍ አድርጉ። በኢየሱስ ዛሬ ከመታሰባችሁ የተነሳ ብዙዎች ሊፈልጓችሁ ይመጣሉ። ብዙዎች ይፈልጓችኋል። በኢየሱስ የረሷችሁ ያስታውዟችኋል። በኢየሱስ ሆና ማቃ ያለ ያለበት ክልል የበረከት ክልል አይደለም። የሀዘን ክልል ነው፣ የጭንቀት ክልል ነው። ለምን ያለመታሰብ መታሰብ ህይወት ማለት የፍርሃት ህይወት የጭንቀት ህይወት የማይመች ስፍራ ነው። ክብር ለእግዚአብሔር ይሁን። ልክ እንደኛ ነው። ባይብሊካሊም ስናየው እኛ ጋር ነው አቀው ነበረ የምትባዩ ሲመቻችልሽ ነው ሊነቁ ሳይመቻችልሽ አላቀው ማን ነው እሱ ያላቀው ማን? አያችሁ የሆነ ክልል አለ የምትረሱበት ክልል። ይሄ ሰው የመረሳት ክልል ውስጥ ነበረ። ንጉስ ግን ሊያስበው ወደደ። የገባው ኪዳን አለ። እኔ የምናገረው ሰው ስለ ገባው ኪዳን አይደለም። ሰው የገባውን ኪዳን ሊያጥፍ ይችላል። ዛሬ የሰማይ አባትሽ ስለ ገባልሽ ኪዳን ነው። እሱ ኪዳን ይፈጸማል፣ ዘንድሮ በኢየሱስ ይፈጸማል። አስተምርሻለሁ ካለሽ ያስተምርሻል። እባርካለሁ ካለ ይባርካል። ትሻገራለሽ ካለ ትሻገራለሽ። እግር ይወጣል ካለ ይወጣል። ዛሬ ገደብን እሰብራለሁ፣ በፖር አዲያታ ባሳማ ገደብን እሰብራለሁ። እግዚአብሔር ተናግሮ በር ከፍቶላችሁ ነገር ግን ጠላት የዘጋባችሁ ሰዎች ዛሬ ማለዳ ይከፈታል። የሆነ ነገር ይሰበራል። እንዳትራመጅ ያደረገው በረከትሽን የያዘው ያዘ ይሰበራል። ዛሬ ያስለቀሰሽ ይሰበራል። ዛሬ የተሰራብሽ ስራ ይፈርሳል። ጩና ይፈርሳል። በሉ እስኪ ውጭ በሉ። ጌታ ይባርካችሁ። መታሰብ ይሆናል። ጠላት ወደደም ጠላም መታሰብ ይሆናል ላይ መስል ይችላል፣ ግን መታሰብ ይሆናል። ጆሮ ላይ የሚያወራውን ጠላት አትስማ። እግዚአብሔር እንዲህ ብሏል። መታሰብ ይሆናል። ጆሮ ላይ ኑሮ ውድ ነው እንዴት ይቻላል? ጠላት አልተቻል አይሱን ቶ እኔ በእግዚአብሔር ቃል ነው የምናገረው። አሜን በል እንጂ ከዳዊት ቤት የቀረሰው አለ ሲል አንድ ሰው አለ፣ ግን ብቸኛ ነው። አንድ ሰው አለ፣ ግን እግር የለው። አንድ ሰው አለ፣ ግን ሰው የለው። የሚያበላው የለው። የት አለ? ሎዶባር በአሜል በማኪር ቤት አለ። ቃል በሌለበት ኪዳን በሌለበት መታሰብ በሌለበት ባዶነት በሞላበት የማይመች ነገር በሚበላበት ባልተሰጠው ነገር በሚበላበት አለ። ጥሩት ብሎ ያስጠራው ንጉሥ ዳዊት። መጀመሪያ ያስጠራሃል። ከተቀመጥክበት የማይመች ስፍራ ያስጠራሃል። በኢየሱስ ያስጠራሻል። በኢየሱስ ንቁት። መታሰብ ሲሆን መጀመሪያ ትጠራለህ፣ በሉት እግዚአብሔር ከሌለበት እግዚአብሔር ወዳለበት፣ ደስታ ከሌለበት ደስታ ወዳለበት፣ ለቅሶ ከነበረበት ሳቅ ወዳለበት፣ እንቅልፍ ከሌለበት እንቅልፍ ወዳለበት በኢየሱስም ይሁንላችሁ። አያችሁ፣ ጭንቀት አለው፣ ፍርሃት አለው። ይሄ ሰው እንዴት አይፈራም? ከኪዳን ውጭ የሚኖር ሰው ነው እኮ ፈሪ። ከኪዳን ውጭ የሚኖር ሰው ነው ፈሪ። ድፍረታችን፣ ሰላማችን እኮ ኢየሱስ ነው። ኪዳን ከሌለበት ስፍራ ነው ያስጠራ ያስጠራው። እንዲያለ ሚን ፌቦስቴ ሆያለሁ እጅን ከፋ ፍርሃት ዛሬ ከዘመን ይመጣል፣ ከዘመን ይሽ ይመጣል። በኢየሱስ ፈጽሜ ቸርነትን አድርጌ ልሃለሁና አትፍራለህ። አያችሁ ፍርሃት ይዞት ነበር። ቸርነትን አድርጌ ልሃለሁ አትፍራለህ። ከዚህ በኋላ ምንም አያስፈራ አለው። የኑሮ ሁኔታ አያስፈራ፣ የምትጨነቅበት ምንም ነገር አያስፈራ። ለምን መታሰብ ሆኖ ላል አለው። ለአንድ ሰው ዛሬ መታሰብ ሆኗል። በየሱ ፍርሃት የእግዚአብሔር ክልል አይደለም። ፍርሃት የሰይጣን ክልል ነው፣ ያለ መታሰብ ክልል ነው። ውጣ አለው። ቸርነትን አድርጌ ልሃለሁ። ታስታውሱ ከሆነ ጌታ ኢየሱስ ክርስቶስ በርጠለሚዎስ የሚባል ሰው ቁጭ ብሎ እየለመነ ሳለ በዛ መንገድ ያልፍ ነበር። በርጠለሚዎስ አንድ ነገር ያውቅ ነበር። የኢየሱስ ክርስቶስን ታሪክ ሰምቷል። ታሪክ ቀያሪ መሆኑ ሰምቷል። ንካውና፣ ኢየሱስ ታሪክ ቀያሪ ነው በለው። በእውነት በምን ታሪክ ነው የሚያቋቸው ሰፈር ላይ ይቀየርባቸዋል። እኔም አቀው። ወንጌል ይሄ ነው። እኔን ቀይሮኛል፣ ይቀይራቸዋል። በኢየሱስ ታሪክ ቀያሪ ነው። ታሪክ ቀያሪ ተአምራት አድራጊ መሆኑን የሚያውቅ ነው። እያለፈ ሳለ እንዲሆነ እያለፈ ሳለ ኮቴው ለየት ያለ ድምፅ መስማት ጀመረ። ሲሰማ እንዲህ ያለ የዳዊት ልጅ ሆይ ማረኛ አይታችኋል። ማረኝ በሉ እስኪ። ቸርነት ነው የእግዚአብሔር በረከት በር መክፈቻ መንገዱ። በእናንተ ህይወት ላይ ቸርነት ከተደረገ ነገሮች መከናወን ይጀምራሉ። እምቢ ያሏችሁ ቁልፍልፍ ያሉ ነገሮች መከፋፈት ይጀምራሉ። እስኪ እንዲህ በሉ። ቸርነት ይደረግልሃል በለው። ምህረት ያደረግልሃል በ ሻላ ባራላባስ የዳዊት ልጅ ሆይ አይኔን አብራ አላለም። የዳዊት ልጅ ሆይ ገንዘብ ስጠኝ አላለም። የዳዊት ልጅ ሆይ ማረኝ ማረኝ ሲል ምህረት ወደ ቤቱ ሲመጣ አይን ወደ ቤቱ መጣ፣ እይታ ወደ ቤቱ መጣ። እጅ ሽን ገፋ አድርጊ በኢየሱስ ስም። ዛሬ ማለዳ የእግዚአብሔር ምረት በአንተ ላይ ከመምጣቱ የተነሳ አይኖች የሚከፈቱ ሰዎች አሉ። አይኖች የሚከፈቱ ሰዎች አሉ። ፋይናንስ የሚለቀቅ ሰዎች አሉ። ደጆች የሚከፈቱላችሁ ሰዎች አላችሁ። ቅባት በኃይል በህይወታችሁ የሚሰራ ሰዎች አላችሁ። በኢየሱስ ስም ይሆንላችሁ። ለዚህ ነው ቸርነትን አድርጌ ይላልሁን አጥፍራለሁ። ሁለት ነገር አይቼ ወደ ጸሎት እንከፍ። ክብር ለኢየሱስ። ቸርነት ሲደረግ ምን ምን ይሆናል? ሁሉ ነገር ይቀየራል። በለ ገበታ ይቀየራል። በለ ምግብ ይቀየራል። በለ አዎ ምግብ እኮ ይቀየራል፣ ይቀየራል። እግዚአብሔር አሜን ነው ወይ? እንዲህ በለው መርጠት ኖር አለ በለው። ጎን ያለውን በበረከት መላለስ አለ በለ። መርጠች ትኖር ያለች በሏት። ቸርነት ሲሆን አመጋገባችን ነው የሚቀየር። የስፕሪቹዋል ምግባችን ይቀየራል። የምድራዊ ምግባችን ይቀየራል። አለባበሳችን ይቀየራል። ኧረ አሜን ይባላል። ምንድን ነው ያገኘችው? የሚባለው እኮ እንደዛ ነው። ታውቃላችሁ አይደል? የሚታይ ለውጥ በህይወታችሁ ላይ የሚሆን ሰዎች አላችሁ፣ በአገልግሎታችሁ ላይ የሚሆን ሰዎች አላችሁ፣ በቅባታችሁ ላይ የሚሆን ሰዎች አላችሁ፣ በኢየሱስ ስም ሆነባችሁ። ስለ ዮናታን ቸርነት አድርጌልሀለሁ፣ ፈጽሜ ፈጽሜ ሙሉ በሙሉ አድርጌልሀለሁ አለው። አትፍራ ካለው በኋላ እንዲህ አለው፣ ከገበታዬ ትበላለህ። ይሄ ሰውዬ ፍርፋሪ የማይመች ነገር የሚቀርብለት ሰው የነበረ፣ ከንጉስ ገበታ ትበላለህ ተባለ። አልገባቸው ከገበታ የተበላላል። አንድ ሰው ከንጉሥ ገበታ መብላት ይችላል። ቡፌ ማለት ነው። መርጠ ትበላላል። መርጠ ትኖራላል። ያዘጋጀው ገበታ ዶባስ ስፕሪቹዋል ገበታ ቬና መውራባት እየሰማሽ መውጣት፣ እየሰማሽ መግባት፣ በበረከት መውጣት፣ በበረከት መግባት፣ ጨለማ የሚገፈፍበት ወር፣ ጨለማ የሚገፈፍበት ዓመት፣ ጨለማ የሚገፈፍበት ጊዜ በኢየሱስ ስም ይሁንላችሁ። ፋይናንሳችሁ ይቀየር፣ ስራችሁ ይቀየር፣ ትዳራችሁ ይቀየር። ባላሃራ ዳጋሃ ሳካማና ባራዳይ ይቀየራል። አሜን በኢየሱስ አንዳንዶች ትላንት በኖራችሁ ሳይሆን በአዲስ አኗኗር በኢየሱስ ከዚህ ወር በኋላ ነው ይሄ የሆነልኝ ትላላችሁ። በኢየሱስ ንጉስ ከባትሽ ገበታ የጠላት ድምፅ አትሰሚም። አሜን ደግሞ የጠላት ድምፅ እኮ ትባረካለህ የለውም ትሞታለህ ነው ያለው። አንገት ላይ ይወጣብሃል፣ እግር ላይ ይወጣብሃል። በቃ ዘንድሮ ትውልሽ ይቆረጣል፣ ዘንድሮ ትሞታል። ጠላት እኮ የሚለው ድምፁ ጥሩ ድምፅ የለውም። ማጽናናት ድምፅ የለውም። ዘንድሮ ትከስራል፣ ዘንድሮ ትዳርሽ ይፈታል ነው የሚለው ጠላት። ጠላት ጥሩ ድምፅ የለውም። እኔ እናገራለሁ፣ ሰማይ ግን ተስፋ አለ። ይኸው ከንጉስ ገበታ ትበላላችሁ ስላችሁ ከሰማይ እየሰማችሁ መመላለስ ይሆንላችሁ። መልካም ቃል፣ መልካም በረከት፣ መልካም እረፍት ያለው ሃሌሉያ። ሁለተኛውን እናገራለሁ። ሁለተኛው ማዳሃራ፣ እግዚአብሔር ሲያስባችሁ ርስት ነው ይመልስላችሁ። ተምችና ደጎቢያ የበላባችሁን ዘመን እመልሳለሁ፣ አሜን የተበላ እኮ ነው ዘመኑ። ኦሬዲ ተበልቷል የእናንተ ሆኖ መጥቶ የሆነ ነገር ተወስዶ እጃችሁን ከፍ አርጉ። በኢየሱስም የናንተ ሆኖ የተበላ ነገር ይመለስላችሁ። ዘመናችሁ ይመለሳል። በረከታችሁ ይመለሳል። ቤታችሁ ይመለሳል። ርስታችሁ ይመለሳል። እንደዚህ ያለው ንጉሥ ዳዊት ለዘፌብ ውስጥ እንዲህ ያለው ጥሜ ቸርነት አድርጌ እላለሁና አትፍራ ካለ በኋላ የአባትን ርስት መልስላል። ርስት ነው የሚመልሰው። የተወሰደ እኮ ነው የእሱ የነበረ ነው ግን አያውቀውም። አይታቸዋል። ያለመታሰብ ህይወት ውስጥ የእናንተን እንኳን በረከት አታውቁትም። አታዩትም። የሰውን ብቻ ነው የምታዩት። የእናንተ አይታያችሁ። የእናንተ ከፍ ያለ ነገር፣ የእናንተ ከፍ ያለ ኑሮ፣ የእናንተ ቅባት፣ የእናንተ በረከት አይታወቃችሁ ይውላችሁ። የአባትን ርስት መልስላ፣ ሰፊ መሬት ነው ሰፊ ጋሻ መሬት ነው። ግን አባቱ ለእሱ ያወረሰውን እሱ እጅ አልገባ። ለምን አልታሰበማ? ተደብቆ ባለበት ነው። አይታችኋል? የእናንተ ነገር የሚደበቀው ባለመታሰባችሁ ልክ ነው። የሚገለጠው በመታሰባችሁ ልክ ነው። እጃችሁን ከፍ አድርጉ። በኢየሱስ ክርስቶስም ከዚህ ወር በኋላ መታሰብ ይሆንላችሁ። እዚህ ማለዳ በኋላ መታሰብ ይሁንላችሁ። መታሰብ ይሁንላችሁ። ስትታሰቡ ነገር ሳትታገሉ ይሰጣችኋል። ደጅ ሳጠኑ ይሰጣችኋል። በሞገስ ይሰጣችኋል። በኢየሱስ ስም ተናገርኩ። አሜን።